ወይኔ ሩታ ለቀሰች፣ ውዶቼ ይልናት። አይ እናትነት፣ ጌታ ልጇ እንግዲህ ተገርሰዋል ማለት ነው። እና አብረሽ ዘና ፈታ እያለ ነው ጋይስ፣ ፈታ ዘና እያለ ሩታ ለቀሰች ጋይስ። እና ከባድ ነው። ሰላም ውድ ቤተሰቦች፣ እንዴት ናቸው? ደህና ናችሁ? ልጅ ነው ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ይበልልኝ። ይሄ ቪዲዮ ሲጀምሩ ላይክ አድርጉልኝ ማለት ነው። ላይክ ሳታርጉ አትጡ ማለት ነው። እኔ ውዶቼ እና የምታበረታቱኝ ከልብ አመሰግናለሁኝ እንግዲህ በእነ ሩታ እየመጥቻሉ ማለት ነው። እንግዲህ ሩታ ልጇን ዛሬ እንግዲህ ተገርሷል ማለት ነው። ተገረዘ ጋይስ፣ ተገረዘ እና ሩታ አለቀሰች። አሳዝነች ማርያምን። ሁምቧን ጠብ ጠብጠብ አድርገች እኮ ጋይስ። እና እንግዲህ እናትነት ከባድ ነው። ያው እውነት ለመናገር ይከብዳል እንኳን ማለት በጣም ነው የሚከብዱ። አስባችኋል? ሴት እንኳን ማለት ነው ሴት ጆሯን ስትበሳ ማለት ነው በጣም ነው የሚያለቅሱት። ገባችሁ አይደለ? ይሄ ደግሞ ስጋ ነው የሚቆረጠው፣ ነው በጣም ከባድ ነው። ና እና አይዞሽ ሩታዬ፣ አይዞሽ፣ አይዞሽ እኔ እናት። እንግዲህ ግድ ነው፣ ገና አንድ ብለሽ አይተሻል። ገዚ በኋላ ገና እኮ ብዙ ይጠብቅሻል፣ ብዙ ገና ልጅ ትወልጃለሽ። እና አይዞሽ እኔ እናት ማለት ነው። ምንም ማድረግ አይቻልም እንግዲህ ተፈጥሮ ነው። ተፈጥሮ ነው እንዲሁም ለአንቺ ጥሩ ነው ሲያድግ ይከብዳል በእርግጥ አሁንም ይከብዳታል ብዬ ነው ማስበው ለምን በጣም ነው ቁሱላቸው ቶሎ አይደርቅም ሊያለክሱ ይችላሉ ሊነጫነጩ ይችላሉ በጣም ከባድ ነው እውነት ለመናገር እና ለማንኛውም እግዚአብሔር እርዳችሁ ለማለት ይፈልጋለሁ ማለት ነው እንግዲህ አብርሽ አብርሽማ ፈታ ያለ ነው ጋይስ አብርሽ ምን አለ የእኔ ልፋት አይታያችሁም ወይ እያለ ነው ያንተ ምንድን ነው ግን? አንተ ይሰውዬ ቢቻኮ ነው። ዘጠኝ ሙሉ ብቻዋን ቪዲዮ እየሰራች ያለቀሰች፣ ተንገላታ ነች ልጅ ወለደች። አሁን ነው እረፍት ያገኘች። ሩታ ረፍት ካገኘች ከስጥ ጊዜ በኋላ ዛሬ ያለቀሰች ማለት ነው። ያስለቀሳት ደሞ የልጇ ነው ቢየኑ የማስበው እንግዲህ እናትናት ከባድ ነው። አልቻላት ሞዳ ማለት ነውና በጣም ደስ ይል ነበረ ጋይስ እዚህ የምታዩ ልጅ ማለት ነው የአብሮሽ ወንድም አይመስልም? ታላቅ ወንድም እኮ ነው የሚመስለው ጋይስ። ግን ታላቅ ወንድም የለም ከሱ በላይ ሴቶች ነው እንጂ ወንዶች የሉም። እና የእሱ ወንድም ነው የሚመስለው። እና ይሄ ልጅ ነው እንግዲህ የአይን አባት የሆነ ማለት ነው እንግዲህ ብዙ ነገር ይጠብቅባል። ወንድሜ አንከባክቤ ልጁን ነው፣ መያዝ አለበት ብዬ ነው ማስበው። ለማንኛውም ሩታ ስጠላቅ ሳሳዝነኛለች። ሀይዞሽ የኔ እናት ማለት ነው። የኔ እናት ገና ብዙ ነገር ነው። ገና እናትነት ትልቅነት ነው፣ ከባድ ነው፣ አላፊነት አለው፣ ብዙ ነገር አለ። ከአንቺ የበለጠ ማለት ከራሷ የበለጠ ለእናት ምንድን ነው ለልጅ ነው የምታስበው። አባትም እንደዛ ማለት ነው። እና እንግዲህ የአብረሽ ጓደኞች የኔ አይነ አባት ሆናሉ ሆናሉ ሆናሉ የተጨረሱ ነበር ግን ናት የሚባል ኬት እንደመጣ ላቀ ካተፋ ላይ ጋይስ ከተፍ ብሎ እንግዲህ አሸነፈ ማለት ነው። አሸነፈ ያይነባት ሆኗል ጋይስ እና ለማንኛውም፣ በዚህ አጋጣሚ እንኳን ደስ አላችሁ። ደስ ይላል። ማለት ቀላል አይደለም፣ በነገራችን ላይ ቀላል አይደለም። እና ልጁን አይታችኋል። ኒኒ ጊታ ትንሽዬ እኮ ነው ገና እና ሩታ በጭራሽ ማሳየት አትፈልግም። አብርሽ ግን በቃ እንድታይ ይፈልጋል። አብርሽ እኮ ምንም አቅም ልጁ ገለጥ ሲያደርግ ሩታ ሽፍን አረገችው ዶጄ። እኔ ግን አይቻለሁ ላሳያችሁ እስክሪሽት አርጊያለ ግን አላወጣም። እና ለማንኛው በጣም ደስ ይላል አርጊ። ሩታ እዚህ አይታችኋል ስታለቅ ሲኒ እናት ይኔ እናት ማለት ነው አለቀሰችው ማርያምን ቢስማ አሙል ተጨነቀች እነት። ኮሜንትን እያየው ነበር እናትነት ምን ያህል እንደሚከብድ ያ ኮሜንት እያረጉ ነበርና ልጆቹ ተመልካች ማለት ነው። ለማንኛውም እንግዲህ እግዚአብሔር ያሳድግላችሁ ለቁም ነገር ያብቃላችሁ ነው የሚባለው አደለ ጋይስ። ሌላ ምን ይባላል? ትልቁ እሱ ነው ብዬ ነው ማስቦ። እግዚአብሔር ድግ ያድርግላችሁ ምኞቴ ነው ማለት ነው። እና እንግዲህ በቅርብ ጊዜ ደግሞ ክርስትና አለ፣ ክርስትና አለ። ያ ወንድ አደል? ወንድ በአርባ ቀኑ ነው ክርስትና የሚነሳው። ለዛ ነው ጋይስ፣ እንዳልሳሳት ብቻ ክርስትና እንደዛ ነው ብዬ ነው የማስበው። የኔ ውዶች ማለት ነው። እንግዲህ ልጁ ስላለክስ ግን አሰማንም። በእርግጥ ሩቅ ነው መሰለኝ ከነሱ። ግን እንዴት ተፈቀደ ካሜራ? ጋይስ ያክን ቤት ይፈቀዳል? እንዲ ያክን ቤት ውዶች፣ እና በጣም ደስ ይላል። ምኞቴ ነው፣ ይሄ የራሴ ምኞት ማለት ነው። እናንተ ደግሞ የራሳችሁ ምኞት ቁጭ አርጉ ማለት ነው። የኔ ውዶች አይመስላችሁም? ላይክ አርጉ ደግሞ። ዩቱብ ቪዲዮ ማለት ነው፣ ከወደዳችሁ ላይክ አርጉ። ሩታዬ አይዞሽ እናትነት እንግዲህ ገና ብዙ ነገር ይጠበቅብሻል። ገና ነው መቻ የሸኒ ቆንጆ። በጣም ከባድ ነው ልጅ ማሳደግ። አዎ የእውነት ከባድ ነው። እና ሆዳ ስላልቻለት ነው እንግዲህ አብረሽ ምንም አቤት። ወንድ ልጅ እኮ ጣታ የለውም ጋይስ። ወንድ ልጅ ዘና ፈታ ያለ ነው። ሩታን ግን የተንቆራጠጠች ያኔ እናት የተንቆራጠጠች እያለቀሰች ነበረም፣ እና ከባድ ነው ጋ እስከባድ ነው። ምንም ማረግ አይቻልም። ሩታዬ ማለት ነው ቻይ ነኝ ጀግና ማለት ነኝ የጀግና እናት ልጅሽ፣ እንግዲህ አሳድጌሽ ለቁም ነገር እንደምታበቂ ተስፋ እናደርጋለን። እስካለን ድረስ እንከታተልሻለንና እና አለ ማለት ነው። ለማንኛውም ውዶች በሌላ ቪዲዮ እስከምንገናኝ ቸርቁልኝ፣ ወዳችኋለሁ። ላይክ ሰብስክራይብ ታርጉልኝ። ከልብ አመሰግናለሁኝ። እንግዲህ ልውጃችን ታ ምንድነው? ተገረሰልን ማለት ነው። ወንድ አይደለ ተገረሰ፣ ምንም ማድረግ አይቻልም። ሴት ግን ተከልክሏል፣ አይፈቀድም እና ወዳቸዋሉ ላይ ካርጎ